በዚያም ወራት ዓለም ሁሉ እንዲመዘገብ ከአውጉስጦስ ቄሳር ትእዛዝ ወጣች። ቄሬኔዎስ በሶሪያ አገር ገዢ በነበረ ጊዜ ይህ የመጀመሪያ ጽሕፈት ሆነ። ሁሉ እያንዳንዱ ይጻፍ ዘንድ ወደ ከተማው ሄደ። ዮሴፍም ደግሞ ከዳዊት ቤትና ወገን ስለነበረ ከገሊላ ከናዝሬት ከተማ ተነስቶ ቤተልሔም ወደ ምትባል ወደ ዳዊት ከተማ ወደ ይሁዳ ጸንሳ ከነበረችው ከእጮኛው ከማርያም ጋር ይጸፍ ዘንድ ወጣ። በዚያም ሳሉ የመውለጃዋ ወራት ደረሰ። የበኩር ልጇንም ወለደች መጠቅለያ ተጠቀለለችው በእንግዶችን ማደሪያ ስፍራ ስላልነበራቸው በግርግም አስተኛቸው። ይላል ሐዋርያው ወንጌላዊ ሉቃስ የዚህ መጽሐፍ ጸሐፊ አስቀድሞ ለቴዎፍሎስ እንደነገረው ሁሉም በጥንቃቄ የጻፍኩለት ብሎ እንደሚል ኢየሱስ ክርስቶስ የተወለደበትን ስፐሲፊክ ጊዜ፣ ቀጥተኛ ጊዜ ለማመልከት ጊዜው ምን እንደነበረ፣ ምን ምን እንደተከሰተ ምልክት፣ የጊዜ ማመልከቻ ሀሳቦችን ይጠቀማል። ኢየሱስ ክርስቶስ የተወለደበት ጊዜ ይሄ የዘላለም አምላክ በሰው መካከል የተገኘበት ጊዜ ስጋ ነቅስተው በሰው መካከል የተገለጠበት ጊዜ መቼ ነበር ለሚለው ጥያቄ ታሪካዊ መልስ ታሪካዊ ጊዜ ምልክት ያስቀምጣል። ይሄ የዘላለም አምላክ ከእስከ የሌለው መጀመሪያ ያልነበረው ወደፊት መጨረሻ አይኖርም፣ ዓለም ከተፈጠረ ጊዜ ጀምሮ የሰው ልጅ ከተፈጠረ ጊዜ ጀምሮ ሆኖ በማያውቅ መንገድ ወደፊትም በማይደገም መንገድ በዚህ ምናልባትም በሚሊዮኖች ወይም በብዙ ሺዎች በሚቆጠር ዘመናት መካከል መጥቶ ተገልጦ የሰው ስጋ ነስቶ በደም ተካፍሎ በሰዎች መካከል ተገኝቶ ሰዎችን ለማዳን የሰራው ስራ መቼ እንደሰራው ያመለክተናል። ነበረች አውግስቶስ ቄሳር በደረሰ ጊዜ ነው ብሎ ይለናል። ስለ አውግስቶስ ቄሳር ጥቂት ነገር እናስብ። አውግስቶስ ቄሳር ከክርስቶስ ልደት በፊት ከ27 ከክርስቶስ ልደት በኋላ እስከ 14 ድረስ ለአርባ ወይም ከአርባ በላይ ሮምን የገዛ ንጉሥ ነው። አውግስቶስ ቄሳር ብዙ ልዩ መቶዎች አሉት አንዳንድ ታሪክ ጸሐፊዎች እንደሚሉት የሮማውያን የመጀመሪያ ቄሳር ነው። የሮማውያን የመጀመሪያ ንጉስ ነው። በአውጉስቶስ ቄሳር ጊዜ ሮም መልክን ያለች ሪፐብሊክ የሆነችው የሮም ግዛት እዚህም እዚያም የተበታተኑት በአንድ ላይ ተሰብስበው እንደጸናች እንደተተከለች ታሪክ ጸሐፊዎች ያስረዳሉ። ንጉሳዊ ዘውዳዊ አገዛዝ የተጀመረው በሮም ቄሳር ጊዜ እንደሆነ ታሪክ ጸሐፊዎች ይከራከራሉ። በአውግስጦስ ቄሳር ጊዜ አምልኮተ ንጉስ አምልኮተ ዘውድ ተጀመረ፣ ብዙዎች ለማስረዳት ይሞክራሉ። በዚህ በአውግስጦስ ቄሳር ጊዜ የሮም ሰላም ይባል። ታላቅ የስኬት ጊዜ በአውግስት ውስጥ የሳር አማካኝነት ከተሞችን ከከተሞች ጋር የሚያገናኝ ብዙ መንገዶች እንደተሰሩ ሰዎች የሃይማኖት ነጻነት ተሰጣቸው። እንደተሰጣቸው የሃይማኖት ነጻነት እንደተሰጣቸው በኢኮኖሚ ታሪክ እንደነበረ ሮም ብዙ የታሪክ ጸሐፊዎች ያስረዳሉ። እና በሮም ቄሳር ወይም በአውግስጦስ ቄሳር ጊዜ ሮም የተለየ እድገት፣ የተለየ መስፋፋት፣ የተለየ ጥንካሬ ያገኘችበት ጊዜ እንደሆነ ይነገርላል። አውግስጦስ ቄሳር ራሱ አምልኮ ተቀብሎ እንደሆነ ወይም እንዳልሆነ ብዙዎች የሚያነሷቸው የሚከራከሩባቸው ነጥቦች አሉ። በእርግጥ እርሱ ራሱ ባይቀበልም ግን አምልኮተ ነገስታት ወይም ኢምፔሪያል ወርሽፕ የሚባለው በእርሱ ዘመን በእርሱ ጊዜ የተጀመረ ጉዳይ እንደሆነ ከእሱ በኋላ የሚ ቄሳሮች ብዙዎቹ በግልጽ አምልኮ ይቀበሉ፣ ልዩ ክብር፣ ልዩ ዳሴ ያገኙ እንደነበረ ይነገርላቸዋል። በዚህ ነገስታት በዚህ የሮም ቄሳሮች ልዩ አምልኮና ልዩ ክብር ሊያገኙ በነበርበት ጊዜ በዚያ መጀመሪያ የሰማይ ንጉስ የዘላ ንጉስ የጌቶቹ ጌታ የይሁዳ አንበሳ የናገሪቱ ሶስ ምናልባት ምድራዊ ንጉስ፣ ጊዜያዊ ንጉስ፣ ሰብአዊ ንጉስ ሳይሆን ሰማያዊ ንጉስ፣ እውነተኛ ሰላም፣ እውነተኛ እረፍት የሚያመጣ ለጊዜው ሳይሆን ለዘላለም የሚመለክ ለጊዜው ሳይሆን ለዘላለም የሚሰገድለት ለጊዜው ሳይሆን ለዘላለም ክብር የሚገባ ለጊዜው ሳይሆን ለሰው ልጅ መፍትሄ ሊሰጥ ያለ ምናልባትም ዓለም ሁሉ እንዲመዘገብ ብሎ የሚለው እንደዚህ ቋንቋ ለዓለም ሁሉ ሲገባ ብቻ ሳይሆን መፍትሄ ሊያመጣ ያለው እሱ እንደሆነ እንዲታወቅ እንዲገለጥ፣ እግዚአብሔር ይሄን ጊዜ መጥቶት ይሆን? እግዚአብሔር ይሄን ጊዜ አስቦት ይሆን? እናውቃለን። ግን አንድ ነገር እናውቃለን። በሰው ጊዜ መካከል የእግዚአብሔር ጊዜ መምጣቱን እናያለን። በሰው ዘመን መካከል የእግዚአብሔር ዘመን መምጣቱን እናያለን። እግዚአብሔር በጊዜ አይወሰንም፣ በጊዜ አይገደምም መጀመሪያ እና መጨረሻ ያለው በጊዜ አይገደድም። እግዚአብሔር ግን ሰዎችን ለማዳን በሰዎች ጊዜ መካከል በሰዎች ዘመን መካከል እንገባ በሰዎች ዘመን መካከል ጣ እናስተውላለን የእግዚአብሔር አምላካችን ስምሎች የሆነ ጊዜን የሚመሩት የምድራችን ሀያላን አይደለም። ጊዜን የሚመሩት የምድራችን ጠግባ በጊዜ የወደዱትን ለማድረግ የፈቀዱትን ለማድረግ ያሰቡትን ጀምሮ ለመጨረስ አቅም ያላቸው የምድራችን ባለጠጎች አይደለም። የምድራችን ጠበብት አይደለም። ሳይከለከል በጊዜ መካከል ፈቃዱን ለማድረግ የሚችል እግዚአብሔር አምላካችን ነው። እንግዲያውስ በዚህ በቄሳር ጊዜ፣ በዚህ በቄሳር ዘመን የዘላለም አጀንዳው፣ የዘላለም ሀሳቡ ይፈጽም ኢየሱስ ክርስቶስን በዚህ ሮም ሰፊውን ዓለም ሰፊውን መልካም ምድር ሰፊውን ህዝቦች የምድር ህዝቦች ታስተዳጅ በሚበት ጊዜ ሀያል ችበት ጊዜ የሮም ቄሳር ከየትኞቹም ህዝቦች መንግስታትና ገዥዎች በላይ ይክበብበት ጊዜ እዚያ ብሔር በዚያ ዘመን መካከል የራሱን አጀንዳ ለመስራት ምቹን ለሀገር ዛሬ ጠዋት ይህንን ስብስብ አንድ ነገር ሊታወሰን ይገባል። በምድር ነገስታት ጊዜ መካከል እግዚአብሔር ጊዜ ይፈጥራል። በምድር ነገስታት አጀንዳ መካከል እግዚአብሔር የራሱን አጀንዳ ይሰራል። በምድር ነገስታት ፕሮግራም ውስጥ እግዚአብሔር የራሱን ፕሮግራም ይሰራል። በምድር ነገስታት እቅድ ውስጥ፣ በምድር ነገስታት ዝግጅት ውስጥ፣ በምድር ነገስታት ማጥፊያ ውስጥ ብዙ ነገስታት ሩጫ ውስጥ እግዚአብሔር የዘላለም ሀሳብ ማድረግ ጣልቃ መግባት ይችላል። ከትካየበት የእግዚአብሔር አምላካችን ከየትኛውም ምድራዊ ኃይል ከየትኛው ምድራዊ ጉልበት ከየትኛው ምድራዊ ጥበብ በላይ በሰማይ ተስፋ ስራች በሰማይ በአምላክ የምትተማመኝ ስራች እርሱ የበላይ እርሱ ዘላለም አምላክ ነው። እርሱ ታላቅ ነው። በታሪክ መካከል ሰብሮ ይገባል። በታሪከኞች መካከል ሰብሮ ይገባል። ታሪክን እንደፈለጉ ለመቅረጽ፣ ታሪክን እንደፈለጉ ለመስራት፣ ስልጣን፣ ወንበር፣ ጊዜ ተራ ላላቸው በሚያስቡ ሁሉ መካከል ሰብሮ ይገባል። እግዚአብሔር ጊዜ የእግዚአብሔር ዘመን የእግዚአብሔር ነው። ሰዓት የእግዚአብሔር ነው። በአውግስቶስ ቄሳሪ ዘመን ህዝቡን ለመቁጠር በተነሳበት ዘመን ኃይሉን፣ ስልጣኑን፣ ችሎታውን ለማሳየት የፈለገበት ዘመን። በዚያ ዘመን የእግዚአብሔር መንግስት ሰብራ ገባች። መሲሁ ተወለደ። መሲሁ መጣ። መሲሁ ተገኘ። ዚብሔር በዚህ አሁን በአንበብ መክፍል ውስጥ እንደምናስተውለው አውግስጦስ ቄሳር ካወጣው የመቆጠር የመመዝገብ ትእዛዝ የተነሳ ከየከተሞች ሰዎች ወደ የቦታቸው ወደ የሚመለከታቸው ከተማ የሄዱ፣ ለመመዝገብ ግዴታ ስለነበረ ሁሉም ወደ የወገኑ፣ ሁሉም ወደ የትውልድ ቀዩ፣ ሁሉም ወደ የሰፈሩ የሄደ ሊመዘገብ ግድ ስለነበረ ዮሴፍም ወደ ቤተልሔም እንደወጣ፣ ከዩዳ ስለነበረ ምዝገባው እዛ ስለሚካሄድ እንደሄደ። በጣም የሚገርመው ነገር ስለ ኢየሱስ ወይ ስለ መሲሁ መምጣት በተነገሩ ትንቢቶች ውስጥ አንቺ ቤተልሔም ከይሁዳ ከተሞች ከቶ አታንሽም ተብሎ በቤተልሔም መሲሁ እንደምወለድ የይሁዳ ንጉስ የአይሁድ ንጉስ እንደምወለድ አስቀድሞ የተነገረ ትንቢት ነበር እና ያ ትንቢት እንዲፈጸም ከናዝት ወደ ቤተልሔም መምጣት ነበረበት። ከይሁዳ ወደ ቤተልሔም መምጣት ነበረበት። መሲሁ በዚያ መገኘት በዚያ መወ እና ትንቢቱ እንዲፈጸም ይሄ አዋጅ ወጥቶ ይሄ ግድ የሚያሰኝ ይሄ የግድ ከአንድ ስፍራ ወደ ሌላ ስፍራ ወስድ አዋጅ ከቄሳር ዘንድ ወጥቶ ከቤተ መንግስት ወጥቶ ዮሴፍና ማርያም ወደ ቤተልሔም ለመመዝገብ እንደሄዱ ይነግረናል። እና ትንቢቱ በዚያም ይፈጸማል። በሰው አዋጅ ውስጥ፣ በሰው ትእዛዝ ውስጥ፣ በሰው ዝግጅት ውስጥ እግዚአብሔር የተናገረው እግዚአብሔር የማለው እግዚአብሔር ያለው ለማድረግ ይሰራል። እግዚአብሔር ይመስገን። በሰው ዝግጅት ውስጥ እግዚአብሔር ራሱ ይሰራል። በሰው ፕሮግራም ውስጥ እግዚአብሔር ራሱ ይሰራል። በሰው ፍላጎት ውስጥ፣ በሰው ቀብ ውስጥ፣ በሰው ውጫና ጥፊያ ውስጥ እግዚአብሔር አስቀድሞ ያየውን አስቀድሞ የተናገረውን አስቀድሞ ያስበውን ያደርጋል። በጣም የሚገርመው ነገር እግዚአብሔር ያለውን ለማድረግ ያስበውን ለማሳቀጥ የሰጠውን ተስፋ ለ እንደምንፈጽም ያነቃነቃል። ገቦችን ያነሳሳል ሰዎችን፣ ነግስታትም ሀያላን ያነሳሳል እና በነግስታትና በሀያላን የእለት ፕሮግራም ውስጥ ይህንን ያደርጋል። የመጀመሪያው ቆጠራ ነው ሚለው አውጉስቶስ ቄሳር ጊዜ የመጀመሪያው መመዝገብ እንደሆነ ይነግረናል። ለሮማውያን ይሄ የመጀመሪያ ቆጠር ነው። ለሮማውያን በሮም ግዛት ስር ላሉ በቅኝ ግዛት ተዳደሩ ይህ መጀመሪያ ጽህፈት ነው። ይሄ መጀመሪያ መዝገባ። በዚህ መጀመሪያ መዝገባ ውስጥ ግን እዚሁ መጣ። ኢየሱስ ተወለደ። ኢየሱስ ተገኘ። ይህን የመንግስታት ንጉሥ ሰሞ ገባ። በከተማቸው አደረ። በከተማቸው ለታይ እግዚአብሔር ይመስገን። ይህን ካየ ነው ታላቅ ሚስጢር ያለው ይመስለኛል። ይህን ካየ ነው ድንቅ ነገር የሚነግረን ይመስለኛል። እኔ እንደዚህ አስተውኛል። እኔ እንደዚህ ገብቶኛል። ሰዎች በምድራዊ መንግስት ዜግነት ለመመዝገብ ግዴታ ተደርጎባቸው ይሄ በምድራዊ መንግስት ዜግነት ውስጥ መመዝገብን ወይም ዜግነታቸውን ለማረጋገጥ በሄዱበት ሁኔታ ውስጥ ጊዜ ውስጥ የእግዚአብሔር መንግስት ይውጣቸው በሰዎች ሁሉ ዜግነት ሰጥ እንደ ሮማውያን በዚህና በዚያ የማትከፋፍል እንደ ሮማውያን በዚህና በዚያ ሁሉም በእኩል መትቀፋል ሁሉም በእኩል ለሁሉ የሆነች የእግዚአብሔር መንግስት ከሰማይ በክርስቶስ ኢየሱስ ወረደች። ከሰማይ በክርስቶስ ኢየሱስ ተገለጠች። በዚች በእግዚአብሔር መንግስት ውስጥ ያለ ድካም መጥታላቸው፣ ተገኝታላቸው፣ ቀርባላቸው፣ በመካከላቸው ሆና የእግዚአብሔር መንግስት በመካከላቸው ተገኝታ፣ በኋላ ኢየሱስ ያስተምር ነበር መካከላችሁ ናት ብሎ እንዳለ፣ መንግስቱ ይዞ ሰማዩ ንጉስ መካከላቸው ተገኘ ያደረጋቸው እንዴት ያለ ድንቅ እግዚአብሔር። ማለት እንዴት ያለ ድንቅ እግዚአብሔር ይመስገን። የምድር መንግስታት ዜግነታችሁን ለማስጠበቅ ዜግነታችሁን ለማሟላት ብዙ ሪኳርመንት መታላቸው፣ ብዙ መስፈርት አላቸው፣ ብዙ የሚፈልጉ አንዱ መመዝገባችሁ ነው። የሚገባውን ግብር በየጊዜው መክፈላችሁ ነው። በየጊዜው የሚወጣውን አዋጅ በየጊዜው የሚወጣውን ትዕዛዝ ጠብቃችሁ መኖር በጣም ብዙ ትናላቸው ያም ሆነ፣ ለሁሉ እኩል ዜግነት አይሰጡ፣ ለሁሉ እኩል መጠ አይሰጡ፣ ሁሉ እኩል አይደሰብባቸው፣ ሁሉ እኩል ረፍትና ነጻት ታያገኝባቸው፣ ሁሉ እኩል ሴሌብሬት አያደርግባቸው። ለሁሉ እኩል የሆነች መንግስት ግን በሮማውያን በአውግስጦስ ቄሳር ዘመን በክርስቶስ ኢየሱስ ወደ ደርገታቸው እና እግዚአብሔር ክርስቶስ ኢየሱስ በዚህ ቆጠራ ምክንያት ማርያም ልብስ በዚህ አድርጎ በቤተ ልሔም በማስጌጥ በነቢያት የተነገረው የትንቢት ቃል ተፈጸመ። ዛሬ በማይመስል መንገድ ሊሆን ይችላል። ባልጠበቅከው ባልጠበቅሽው መንገድ ሊሆን ይችላል። ባልጠበቅነው መንገድ ሊሆን ይችላል። እግዚአብሔር የተናገረን ነገር ግን ይፈጽማል። እግዚአብሔር የተናገረን ነገር ግን ያደርጋል። እግዚአብሔር የተናገረን ነገር ይከናወናል። እግዚአብሔር መንገድ አለው። እግዚአብሔር ይመስገን። እግዚአብሔር ጊዜ አለው። እግዚአብሔር ይመስገን። አንዳንድ ጊዜ ኪሮስ ክራይሲስ ይሄ ሊሸከም በሚችል መንገድ አንዳንድ ጊዜ አስቸጋሪ በሚመስል መንገድ አንዳንድ ጊዜ ልንቀበለው በሚያስቸግረን መንገድ አንዳንድ ጊዜ ይመጣል ብለን እግዚአብሔር ይመስገን። የተናገረ ሕዝብ ይሰራል። በየዕለቱ ይህንን አስተውለው የእግዚአብሔር በጣም የሚገርመው ነገር ግን ይሄ ነው። በዚያ ዘመን በዚያ ጊዜ የመውለጃው ወራት ደረሰ ብሎልና ማርያም የበኩር ልጇን እንደወለደች ይነግረናል። በዚያ ጊዜ ማርያም የበኩር ልጇን በወለደች በዚያ ሰዓት ስንመለከት ሰዎች ሁሉ ከየከተማ ወደ የትውልድ ቄያቸው ምተው መጥተው ለምዝገባ ይሄ ቄሳር ያወጣውን ትዕዛዝ ለመፈጸም በየከተሞች ተሰብስበው ስለነበር ቤተልሔም በሰዎች ተጨናቀቀ። በዚያ ጊዜ ማርያም የምትወልድበት ቦታ አልነበረም። በዚያ ጊዜ ህጻኗን ልጇን የምታሳውበት ቦታ አልነበረም። በበጎች ጉሮሮ ውስጥ አስተኛቸው። ይሄ የሰው ልጆች ከኃጢአት ለማሳረፍ ከሰማይ የመጣ ይሄ ስለሰው ልጆች በመስቀል ላይ ለመሞት ከሰማይ የወረደ እግዚአብሔር የላከው የእግዚአብሔርን የመለኮት ሙላት ይዞ በሰዎች መካከል የተገለጠ የእግዚአብሔርን የኃይል ሙላት ይዞ በሰዎች መካከል የተገለጠ የእግዚአብሔርን የፍቅር ሙላት ይዞ በሰዎች መካከል የተገለጠ የእግዚአብሔርን የውበት፣ የጥበብ፣ የችሎታ የእግዚአብሔርን ጽድቅ ይዞ በሰዎች መካከል የተገለጠው የሰማይ ንጉሥ በሰዎች መካከል የሚያርፍበት ቦታ አጣ። ለነገሩ እሱ ለማረፍ አልመጣም፣ ለማሳረፍ ነው የመጣው። እሱ ማደሪያ ለማግኘት አልመጣም፣ ማደሪያ ለሌላቸው ማደሪያ መስጠት ነው የመጣው። እሱ ተስፋ ፈልጎ አልመጣም፣ ተስፋ ለሌላቸው ተስፋ መስጠት ነው የመጣው። እና በዚህ ታሪክ አንዱ የምናስተውለው ነገር ኢየሱስ ክርስቶስ ወደዚህ ገባበት በዚህ አቅም የሆነው ነገር ይሄ ነው፣ የሚጎድልብን እኛ እንጂ እሱ አይደለም። ስለዚህ እኛን ክለት ስለመጣ እሱ አንዳችን እሱ አንዳችን እሱ አንዳች ነገር ለማግኘት ከሰማይ ነው የሚንገበገብለት ነገር የለው ይገባኛል ብሎ ክሌም የሚያደርገው ነገር የለው ያንንና ያንን አልጥፉልኝ አዘጋጁልኝ ብሎ አለም ከሰማይ የወረደው ስለ ሰው ስለ አንተ ነው ስለ አንቺ ነው ስለ እኔ ነው ንግስታት ስለ ራሳቸው ይለግሱ ይሆናል በምድር ላይ ንግስታት የእኛ ስለሚሉት ስለ ቤተሰቦቻቸው

አንዳች ያለ እርሱ አልሆነም ብሎ እንደሚለን ዓለማት ሁሉ የተፈጠሩት በሱ ነው። አንዳች እንደሌለው አንዳች ፈልገው በሰዎች መካከል አልተገኘ። እሱ ግን የጎደለብንን ያጣ ነው ሊሞላ ከሰማይ ወረደ። ስለዚህ በዚያ በተወለደበት ቀን በዚያ በተገኘበት ቀን ማረፊያ አጣ። ስለአንተ ማረፊያ አጣ፣ አንተ ማረፍ እንድትችል። ስለአንቺ ማረፊያ አጣ፣ አንቺ ማረፊያ እንድታገኝ ስለ እኔ ማረፊያ አጣ፣ እኔ ማረፍ እንችል፣ ለነፍሳችን ረፍት እንዲሆን እኛ ማደሪያ እንድናገኝ። ያውም በሰው መካከል አይደለም፣ በእግዚአብሔር ዘንድ በቅዱሳን መካከል በጻድቃን መካከል በከበረው በእግዚአብሔር ዘንድ ማረፍ እንድንችል ማደር እንድንችል እርሱ ስለ እኛ ማደሪያ አጣ። ማደሪያ አተው ማደሪያ የሰጠን ጌታ ይባርክ ማረፊያ የእግዚአብሔር ልጅ የናዝሬቱ ኢየሱስ የታወቀ የይሁዳ አንበሳ ማረፊያ አቶ ያሳረፈን በድሃንችን እሱ ይባረቅ። ቦታ አላገኙም በእንግዶች መካከል ማረፊያ ጠፋና ወለደች በግርግም ሕፃኑ አስተኛችው ብሎ ይነግረናል። ኢየሱስ ክርስቶስ ወደዚህ ዓለም የመጣበትን መንገድ ስናይ ከሰማይ ወርዶ በዚህ ዓለም የተገኘበትን መንገድ ስናይ ታች ወርዶ ነው የመጨረሻው ላይ። ምክንያቱም ከታች ጀምሮ እስከ ላይ ድረስ ያሉትን ይዞ ወደ አብ ክብር ሊያወጣ ወደ ዘላለም ወረፊት ሊያደርስ ስለመጣ ታች ናቸው ከተባሉት ጋር ታች ናቸው ከተባሉት ጋር ተቆጥሮ መጣ ይል ይመስላል። ለሰው የሚከብደው ዛሬ ስለ ሰው ቆረቆር አለው ስለሰው ሰው ታገል አለው ስለ ሰው ሙታለው ስለ ሰው ናደርግለው ብሎ ለሚል ለሰው የሚከብደው ታች ካለው ጋር መቆጠር ነው። ታች ካለው ጋር ታች ካለው ጋር ማደር፣ ታች ስላለው ግድ መሰኘት። ለኢየሱስ ግን ታች ያለ ሰው ክርስቶስ ግን ታች ያለ ሰው ታች ካሉት ጋር ተገ ታች ባሉት መካከል ተወለደ፣ ታች ባሉት መካከል አደረ፣ በበጎች ጎል ውስጥ ምናልባት በማይመቸው ቦታ ምናልባት ማንም ሊገኝበት ያውም ሊወለድበት በማይመቸው ቦታ ለማንም በማይመች ቦታ ኢየሱስ ተገኝ እዚያ መደር ከዚህ ምን አስተውለን በሰው ዘመን መካከል በነገስታት ዘመን መካከል በኃያላን ዘመን መካከል በጊዜያቸው ውስጥ እግዚአብሔር የራሱ ጊዜ እንደሚያደርግ አስተውላል። ሁለተኛው እግዚአብሔር የተናገረውን ነገር ለመፈጸም እግዚአብሔር ያየውን ያስበውን ለመፈጸም እግዚአብሔር የማለው ቃል ላይ የሰጠውን ተስፋ ለመፈጸም ነገሮችን እንደሚያነቃነቅ በዓለም ታሪክ መካከል በሕዝቦች ታሪክ መካከል መነቃነቅን፣ አዋጅን፣ ትእዛዝን ሊያስወጣ እንደሚችል እናያለን። አዋጅ አስወጥቶ አዋጁን ሊፈጽማል። ትእዛዝ አስወጥቶ ትእዛዙን ሊፈጽማል። ሶስተኛው ግን እርሱ ፈልጎ ሳይሆን ለራሱ ለማግኘት ሳይሆን ለእኛ ላልተገኘ ነው መገኘት ለእኛ ለሌለን እንዲሆን ለኛ እረፍት፣ በተለይም በነፍሳችን በመንፈሳችን በህሊናችን እረፍት ላጣ ነው። ባዶነት በሚሰማ ለእኛ ሙላት መረፍት ሲሆን ዘንድ ስለኛ ሁሉም ትቶ መጥቶ አንዳች አንዳችን የመሆን መጀመሩ ይመስለኛል። እግዚአብሔር ይመስገን። እንዴት ያለ ታላቅ ፍቅር! ወንድም ሰዎች ወደ አንተ ሲመጡ ወደ አንቺ ሲመጡ አንዳች ነገር ፈልገው ቢሆን አንዳች ነገር ካንተ ለማግኘት አንዳች ነገር ከእኔ ለማግኘት የዚህ ዓለም ጨዋታ ስጠትና የመቀበል ጨዋታ ነው። የዚህ ዓለም ጨዋታ የዊንዊን ጨዋታ ነው። ስጠኝ ይሰጥሃለሁ፣ አለክተኛ ለክልሃለሁ፣ ርዳኝ ይረዳሃለሁ፣ ውረደኝ ይወድሃለው ነው። የዚህ ዓለም ጨዋታ ከአንተ ምንም ሳይፈልግ ከአንቺ ምንም ሳይፈልግ አንተ ሙሉ ትሆን አንተ ከአባትህ ጋር ምትታረቅ ከፈጠረህ ጋር ትታረቅ ከሚራራልህ ጋር እንድትታረቅ ኢየሱስ ክርስቶስ ስለአንተ ስላምትባለ ኢየሱስ ክርስቶስ ስላችባለ ኢየሱስ ክርስቶስ ስለአንተ በግርግብ መካከል አደረ ተገኘ እናቱ ማርያም በግርግብ ማስተኛችሁ አንተ እንድታረፍ ማረፊያ እሱ ሙላት እሱ ክብር እሱ እሱ ተመልስ እሱን አስብ እሱ ክበል ከማንም በላይ በእናቱ ማጽን በእናቲስ ማስረሳት ገና ሳትፈጠሪ አጥንት ከአጥንት ጋር ሳይዋደድ ውሃው ቅርጽ ሳይዝ ውሃው መልክ ሳይዝ ውሃው ሳይደድር ሳይጠጥር፣ ይሄ በሰውነታችን ያሉት ኦርጋኖቻችን፣ መልኮቻችን፣ የሰውነት አካሎቻችን ቦታ ቦታቸውን ሳይዙ ሳንኖር በፊት የሚያውቀን እግዚአብሔር እርሱ ለእኛ ዕረፍት ይሆን ዘንድ ልጁ ኢየሱስ ክርስቶስ በእኛ መልክ ላከ። በጣም የሚገርመው ነገር በእኛ ልክ ብቻ እኮ አይደለም፣ ከእኛ ልክ ወርዶ እኛን ከልካችን በላይ ከፍ ያደርገን። እርሱ ስለኛ ተወለደ። እርሱ ስለኛ ከሰማይ ወረደ። በእርሱ እንጂ ሌላ ተስፋ የለም። በክርስቶስ ካልሆነ ተስፋ የለም። በክርስቶስ ካልሆነ ተስፋ ማረፊያ። ስለዚህ ወደ ክርስቶስ ወደ ክርስቱ እንደዚህ ብሏል። በኋለኛ አገልግሎት ጊዜው ማቴዎስ ወንጌል ምዕራፍ አስራ አንድ ቁጥር ሀያ ስምንት ላይ ሸክማችሁ እኔም አሳርፋችኋለሁ ብሏል። እርሱ ማረፊያ የለሽ ሆኖ ጀምሮ ግን አሳርፋችኋለ የሚያሳርፈን ከአብ ጋር በሞቱ በትንሳኤ ማስታርቆ ነው። በደሙ ማስታርቆ ነው። ማስተሰሪያ አቅርቦ ነው። አሳርፋችኋለሁ ረብታተ ከሆነ ተርተክ ከሆነ በዚህ ዓለም ተቅበዝብዘ ከሆነ ነገሮች ያልተመችሁ እንደሆነ ሁኔታዎች እዚህና እዚያ ያንገላታው ከሆነ እውነተኛ እረፍት በክርስቶስ ኢየሱስ አለ። በክርስቶስ ኢየሱስ ለምነው እግዚአብሔር በፊቱ በመጣል በልብህ ባለው ልትናገር በምትችልበት ቋንቋ ጥራው። እግዚአብሔር በክርስቶስ ኢየሱስ ወደ አንተ መጥቷል፣ ወደ ቤት መጥቷል፣ ወደ መገኛ መጥቷል። እና ይሰማል፣ ይረዳ፣ ይቀበላል፣ ይቀበልሽ። እግዚአብሔር ጸጋው ደግሞም በክርስቶስ ሆናችሁ ደግሞም ከክርስቶስ ጋር ሆናችሁ ረፍት ያጣችሁ ካላችሁ ይገራችሁ። እግዚአብሔር በዘመን መካከል ዘመን ፈጥሮ ይታደጋቸዋል እግዚአብሔር በታሪክ መካከል ታሪክ ሰርቶ ይታደጋችኋል። እግዚአብሔር በምድር ቀመሮች፣ በምድር ኃያላን፣ በምድር ጠቢባን፣ በምድር ጉልበተኞች ጊዜ መካከል ጊዜ ሰርቶ እግዚአብሔር ወደ የመጣ አይዟቸው፣ ልባቸው አይደቅ። እግዚአብሔር አይቶናል፣ እግዚአብሔር አውቆናል፣ እግዚአብሔር ሰምቶናል፣ እግዚአብሔር ይታደገናል። የእግዚአብሔር ያምላካችን ስም የለም የኔ ነገር መቼ ይፈጸማል? እንዴት ይሆናል? እግዚአብሔር እንዲህ ብሎ የነበር በዚያ ሳይቶ የነበር ተናግሮ የነበረ ብላችሁ ትሉ ካላችሁ፣ ዛሬ ተዋት። የመስራት እግዚአብሔር ሁኔታዎችን ይፈጥራል። ሁኔታዎችን ያመቻቻል። ካስፈለገ አዋጅ ያስወጣል። ካስፈለገ ትዕዛዝ ያስወጣል። መርዶኪዎስን ይወዳል። ያልደከም ያልታከት ጌታ መርዶኪዎስን ለመታደግ በአዋጅ ላይ አዋጅ ያስነገረ ጌታ ይመጣል። አይዞህ ተስፋ ማድረግ፣ የህዝብ ተሳታፊዎች ምንም የለኝም ለምትል ምንም ሳይኖረው የመጣ ጌታ ባዶነት እንደዚህ ይሞላ። ስለዚህ ይቀይረዋል፣ ይቀይረዋል። እሱ የተቻለ የእግዚአብሔር አምላካችን ስም